ሰላም ኢትዮጵያ አዲስ ሪቪው ዩቲዩብ ቻናል ቤተሰቦች እንኳን በደና መጡ። በዓለም ዙሪያ በጣም ዝነኛ የሆኑትን ወንበዴዎች ወደምንመለከትበት ዛሬ በብዙዎች ልብ ውስጥ ፍርሃትን የጣለ ኃይለኛና ተደማጭነት ያለው ኦብሎክ ጋንግስን እየመረመርን ነው። በጭካኔያቸውና በአመጽ የሚታወቀውን የዚህን የወንበዴ ቡድን ታሪክ፣ መዋቅር እና ተጽዕኖ ስንቃኝ ይቀላቀሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የኦብሎክ ወንጀለኞች መነሻነት ድህነት ወንጀልና ሲሆንና የእድሎች እጦት ሲሆን የወሮበሎቹን እንቅስቃሴ እንዲስፋፋ ምክንያት በሆኑበት በቺካጎ በኩል በስፋት እንዲገኙ አድርጓቸዋል። በመጀመሪያ በከባድ አካባቢ ውስጥ እንደ መከላከያና የመዳን ዘዴ የተቋቋመው ኦብሎክ ጋንግስ በፍጥነት በቁጥርና በኃይል አደገ። በዋናነት በሚሰሩበት ኦብሎክ የመኖሪያ ቤቶች ስም የተሰየመው ይህ ጋንግስ በአካባቢው ማህበረሰብ ውስጥ የበላይ ሆኗል። የኦብሎክ ወንጀለኞች ተዋረዳዊ በሆነ መንገድ የተዋቀሩ ሲሆን በጥብቅ የሚተገበር የትዕዛዝ ሰንሰለት ግልጽ ነው። በፒራሚዱ አናት ላይ ወሳኝ ውሳኔዎችን የሚወስኑና የወንበዴውን አቅጣጫ የሚወስኑ መሪዎችም አሉት። ከእነሱ በታች ትዕዛዙን የሚፈጽሙና በቡድኑ ውስጥ ስርዓትን የሚጠብቁ ሌተናሎችና አስፈጻሚዎችም አሉት። በመጨረሻም እንደ እጽ አዘዋዋሪ፣ የታጠቁ ዘረፋና የጥቃት ድርጊቶችን የመሰሉ የወንጀል ድርጊቶችን የመፈጸም ኃላፊነት ያለባቸው የእግር ወታደሮችም አሉት። ኦብሎክ ጋንግስ በተለያዩ የወንጀል ድርጊቶች ውስጥ ይሳተፋሉ። የእጽ ዝውውር ዋነኛ ገቢ ምንጫቸው ሲሆን እነሱ እንደ ኮኬን፣ ሄሮይን እና ማሪዋና ያሉ አደንዛዥ እጾችን በከተማዋ ውስጥ ያሰራጫሉ። ይህም ኔትወርክ በመፍጠር ሩቅ እና ሰፊ ግዛቶችን መቆጣጠር ችለዋል። ወንጀለኞቹ ከአደንዛዥ እጽ ዝውውር በተጨማሪ በታጣቂ ወንበዴዎችና በሕግ አስከባሪዎች ላይ በትጥቅ ዝርፊያ እና የኃይል እርምጃ በመሰማራት ይታወቃሉ። የኦብሎክ ጋንግስ በመገኘት በአካባቢው ማህበረሰብ ላይ አስከፊ ተጽዕኖ አሳድሯል። በጎዳናዎች ላይም የፍርሃት እና የብጥብጥ ባህል ፈጥሯል። ብዙ ጊዜ ንጹሐን ተመልካቾች በቡድኑ ግጭት ውስጥ ይወድቃሉ። ይህም ትርጉም የለሽ ሞትና የአካል ጉዳት ያስከትላል። የወንበዴው መገኘት በአካባቢው ትልቅ ስለሚሆን ንግዶች እና ነዋሪዎችን ያለማቋረጥ በፍርሃት ይኖራሉ። የኦብሎክ ጋንግስ በአካባቢው ካሉ ሌሎች ወንጀለኞች ጋር ብዙ ፉክክርና ጦርነት ውስጥ ተካፍለዋል። ይህም ወደ ብጥብጥና የበቀል አዙሪት እየመራ ነው። እነዚህ ግጭቶች ብዙ ጊዜ በፍጥነት እየጨመሩ ይሄዳሉ በመሳሪያ የታገዙ ቶክሶች ጩቤ እና ሌሎች የጥቃት ድርጊቶችን ያስከትላሉ። የወንበዴው ቡድን ለግዛታቸው ያላቸው ጠንካራ ታማኝነት ማንኛውን የሚሰማቸውን ስጋት በፍጥነት እንዲከላከሉ ያደርጋቸዋል ይህም ከተፎካካሪ ቡድኖች ጋር ቀጣይነት ያለው የስልጣን ሽኩቻ እንዲፈጠር ያደ ባለፉት አመታት የህግ አስከባሪ ኤጀንሲዎች የወንጀል ድርጊቶቻቸውን ለመበተን በርካታ ጥቃቶችን እና ኦብሎክ ጋንግስን ኢላማ አድርገዋል። እነዚህ ጥረቶች በርካታ የወሮቦሎቹ ቡድን አባላት ለእስርና ለፍርድ እንዲበቁ ምክንያት ሆኗል። ነገር ግን የወንበዴው ተቋቋሚነት እና መላመድ እነዚህ ችግሮች ቢያጋጥሟቸውም ሥራቸውን እንዲቀጥሉ አስችሏቸዋል። በሕግ አስከባሪዎችና በኦብሎክ ጋንክ መካከል ያለው የድመትና የአይጥ ጨዋታ ዛሬም ቀጥሏል። ሁለቱም ወገኖች ጎዳናዎችን ለመቆጣጠር ጦርነት ውስጥ ገብተዋል። በማጠቃለያችን ኦብሎክ ጋንክስ በቺካጎ ደቡብ በኩል ጨለማና አደገኛ መገኘቱን ይወክላል። ይህም በእነሱ መነቃቃት ላይ ውድመትን ያስ ይከተላል። የሕግ አስከባሪ አካላት ተጽዕኖአቸውን ለመክታት ጥረት ቢያደርጉ ወንጀለኞቹ በሄዱበት ሁሉ ፍርሃትን እና ትርምስን ያስፋፋሉ። የኦብሎክ ወንጀለኞች በአካባቢው ማህበረሰብ ላይ የሚያሳድሩት ተጽዕኖ ጥልቅና ረጅም ጊዜ የሚቆይ ሲሆን፣ ይህም የወሮ በሎቹ ጥቃት መንስኤዎችን ለመፍታት ትርጉም ያለው ጣልቃ ገብነትና ድጋፍ አስፈላጊ መሆኑ ጎልቶ ያሳያል። ስለ ወንጀለኛ ድርጅቶች ዓለም ተጨማሪ ግንዛቤዎችን በቻናላችን ይጠብቁ። ስለተመለከቱን እናመሰግናለን።